ኢትዮጵያ ውስጥ አሁን ባለንበት ወቅት በጣም ብዙ ሴቶች ስቃይ እየበሉ ያሉት፣ በጣም ብዙ ወንዶች ስቃይ እየበሉ ያሉት በቺቲንግ ነው። የገቡበት ከዛ ከገቡበት ማውጣት አቅቷቸው የሚማገጥባቸው ደግሞ፣ ባለቤቴን እንዴት ነው ከዚህ ማውጣ ወይ ፍቅረኛን እንዴት ነው ማውጣ ብለው ወይ ደግሞ ፍቅረኛን እንዴት ነው ከዚህ ማውጣት ብለው በጣም ብዙ በሺዎች የሚቆጠሩ አለ በሚሊዮን የሚቆጠሩ ኢትዮጵያ ውስጥ አሁን ያለው ከሚወራው ችግር ዘጠና በመቶ ችግር በቃ ስልሳ ሰባ ሰማንያ ፐርሰንት በቃ የትኛውን ቤት ላይ መጻጻፍ አለ፣ ችቲንግ አለ፣ በቃ ህግ ሆነ እስከምትሉ ድረስ በቃ ኖርማል ነገር ሆነ እስከምትሉ ድረስ በሴትም በኩል በወንድም በኩል። ይሄ የጥቅምት አንዱ ስልጠና እስከዛሬ ሳምንት አንድ ሳምንት ወደፊት ገፋ አድርገናል። ቀሪ ሰዎች የተወሰነ እንዲመዘገቡና ና አንዳንድ ነገር እስኪስተካከል የጥቅምት አንዱ ስልጠና ፊትለፊታችን ባለ ሰኞ ይጀምራል። 97745 ላይ ደውላቸው፣ አሁንም ያልተመዘገባቸው ደውላቸው ተመዝገቡ። እንዲሁም ደግሞ ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ ምትሉ ካላቸው ደም እልጎራ በሉ። ለበለጠ መረጃ 97745 ላይ ደውሉ። ብዙ ሺህ ሴቶች በጣም ብዙ ሺህ ወንዶች የሚያለቅሱበት ሚስቴ ማገጠችብኝ ብሎ ነው ወንድ። ባሌ ማገጠብኝ ብላ ነው ሴት። በነገራችን ላይ ይህንን ነገር ያመጣው ምንድን ነው? ሚስት በትዳሯ ላይ የምትማግጠው ምን ስለሆነ ነው? ባል በሚስቱ ላይ የሚማግጠው ምን ስለጎደለ ነው? የሚለውን ነገር የተወሰነ ነገር እንመልከት። እንግዲህ ሰዎች እራሳቸውን የቻለ የሆነ ምክንያት አላቸው የሆነ ነገር የሚያደርጉበት ራሳችሁን የቻለ ምክንያት አላቸው። ትዳር እያለው ሚስት እያለው ልጆች እያለው ወደጃት ነው ብሎ ሊል ይችላል። በትዳር ላይ ትዳር መውደድ ይቻላል ወይ? በትዳር ላይ የሆነ ሰው መውደድ ይቻላል ወይ? ራሱን የቻለ ወንጀል እንደሆነ በጣም ብዙ ጊዜ አውርተናል፣ ኃጢአትም እንደሆነ። ነገር ግን ሴቷ ባለቤቷ ተቀምጦ ሁሉም ማለት አይደለም ኢትዮጵያ ውስጥ በጣም ስነ ስርዓት ያላቸው በጣም ደጋግ ሴቶች አሉ። በጣም ጨዋት ሴቶች አሉ። ከባሎቻቸው ውጭ ገላቸው ሌላ ሰው የማያቃቸው ሰዎች አሉ ገላቸውን ፈጽሞ ከባሏ ውጪ ሌላ ሰው ገላዋን የማያቅ ታማኝ ቅን ሴት አለች። ከሚስቱ ውጪ ሌላ ሴት የማያቅ በጣም በጨዋነት የተመሰከረለ ስነስርዓት ያለው ጨዋ ወንድ አለ። ኢትዮጵያ ውስጥ በሚሊየን ይቆጠራል። በዛው መጠን ደግሞ ከሚስቱ ውጪ ይሄ ሰውዬ ባለትዳር ነው እንዴ እስከሚባል ድረስ ሺህ ሴቶች የሚያቅ ሰዋል የሀገር ሴት የሚያቅ ወንድ ልማዱ ሆኖ ከዛ ልማድ እንዴት ልውጣ ብሎ እዛ ጋር ታስሮ ተጣብቆ ቀርቶ ራሱንም ሚስቱንም ልጆቹንም ክብሩንም ስሙንም እያበላሸ የሚኖር ወንድ በዛው መጠን ደግሞ ሴትም አለች በጨዋነት የምትኖር ሴት እንዳለች ሆኖ ማንም አያውቅባትም ጨዋ ነው የምትመስሎ በሚገርም ሁኔታ ግን በቃ ከባለቤቷ ውጪ ባለትዳርናት እንደ ከሚባል ድረስ ግን በጣም የምትማግዝ ሴት አለች በጣም ያሳዝነውን ነገር ልንገራቸው ድሮ ድሮ አልፎ አልፎ ነው ዛሬ አንድ ሴት አንድ ጓደኛ ይዛ ከጓደኛዋ ጋር ሆና ሌላ ወንድ ጋር ቀጥታ እንደሚስት ትሆናለች ልታገባው ከደረሰችው ፍቅረኛ ላይ ቺታ አርጋ የመጣች ሴት አለች ገና ልጅ ናት 22 ዓመቷ ነው። በጣም ቆንጆ ናት። ማንም እንደዛ አይቶ አይገምታትም። ግን ከአምስት ወንዶች ጋር ነበር። አንዱ ዳይስፖራ ነው፣ አንዱ አዲስ አበባ ነው፣ አንዱ የጓደኛዋ ጓደኛ ነው፣ አንዱ ራሱ ጓደኛዋ ነው፣ አንዱ ደግሞ ይሄ ወጣ ገባ የሚል አይነት ነው። አምስት ወንድ እንዴት ቻለችው እስከምትባል ድረስ ከአምስት ወንድ ጋር ቺ ስታደርግ ነበር። በነገራችን ላይ ሚዲያ ላይና አንዳንድ ቦታ ላይ ሲወራ ነገሮች ኖርማል እየሆኑብን ይመጣል። አይ ኖ መስረቅ ኖርማል ነው። ውሸትን እውነት ነው ብሎ መናገር ኖርማል ነው። የማያምር ነገር ያምራል ብሎ መከራከር፣ የማይሆን ነገር ይሆናል ብሎ መከራከር፣ ውሸት እውነት ነው ብሎ መከራከር ኖርማል እየሆነ ይመጣል። ከዛ የተነሳ ሰው ውሸትን እውነት ነው ብሎ ይከራከራል። በታሪክ እኮ ወደ እውነት እራሱ የሚጠጋ አይደለም እኮ ውሸትን ጮሆ በመናገር እውነት ማስመሰል ይቻላል ተብሎ ስለሚታመን ወይ እንደዛ ብሎ ስለሚያምኑ ውሸቱን እውነት ነው ብሎ ያወራል ወይ ደግሞ ይጨቃጨቃል ወይ ደግሞ ይጨዋል። በጣም ብዙ ሺህ ሴቶች፣ በጣም ብዙ ሺህ ወንዶች ተደጋጋሚ ያንን ነገር ስለሚያደርጉት ከዛ ነገር መውጣት ስላልቻሉ እንጂ፣ በሚገርምም በሚደንቅም ሁኔታ ከአንድ ሴት የተለየ አንዷ ሴት የራሷ ጥሩ ነገር ቢኖራትም ከሚስቱ የተለየ እዛች ሴት ጋር በመተኛት የሚያገኘው ነገር ኖሯል። ከዛ ሲነሳ ከዛ ሲወጣ የሚሰማው የጊልቲነት ስሜት ልነግራቸው አልችልም። ያ ግን ስላችሁ የሚጸጸቱ ሰዎች የሉም ማለት አይደለም፣ ይጸጸቷል። በትዳራዋ በትዳሯ ላይ ማቅጣ ምን ሆኜ ነው ምን አግድሎብኝ ነው ምን አጥቼ ነው እዚህ ጎረምሳ ጋር መኪና ውስጥ ተኝቼ የተገኘሁት አልጋ ቤት ተኝቼ የተገኘ ቤቱ ተኝቼ የተገኘሁት ምን አጥቼ ምን ጎሎኝ ነው ብሎ ራሳቸውን የሚወቅሱ ሰዎች አለ። በጣም በሚደንቅ ሁኔታ ይሄ ነገር ከየት የመጣ ነው ብላችሁ ካላችሁ አንዴ ሁለቴ ሰዎች ሲያደርጉ ስናይ እኛም እናደርጋለን። ከዛ በኋላ እንደ ኖርማል እንቆጥረዋለን። ከዛ በኋላ ድብብቆሽ እንጂ የኃጢአተኝነት ስሜቱን ከነአካቴው ትዛ ይለኝ ኃጢአት መሆኑ ከዛ ሰው መደበቅ እንጂ ሩጫችን ኃጢአት እንደሆነ አትደነግጥም። ለምንድነው አትደነግጥ ከሆነ ጊዜ በኋላ? በነገራችን ላይ በተደጋጋሚ የጦር ሜዳ መካከል መከራ ያየ ጦር ያየ ሲወጋ ጓደኞቹ ምኑ ምኑ ሲገደል ያየ ሰው አይምሮ ላይ የሚፈጠረው ነገር እንደዚህ ተናግረን ከምንችለ ይህን ወታደር ወይ ደግሞ አንድ ፖሊስ ቢናገር ወንጀል ዘርፍ ላይ ያለ ሰው ወይ ደግሞ አንድ ወታደር ወይ የህግ ባለሙያ ይህ ቢናገር ያ በቅርብ በአንድ ጉዳይ ላይ ወደ ፖሊስ ጣቢያ ነበር መርማሪው፣ በጣም በዚህ አጋጣሚ ብዙ ጊዜ ገረማለሁ የመርማሪዎች የፖሊስ ጣቢያ ላይ ያሉ መርማሪዎች ክህሎታቸው የማስታረቅ ጥበባቸው ከአማካሪ በላይ ከዚ በፊት ብያቸዋለሁ የዛሬ አራት ዓመት አማካሪ መክሮ ካስታረቀው አንድ መርማሪ በሰፈር ውስጥ የሰፈር ሽማግሌዎች ያሳረቋቸው ያቀኗቸው በሚሊዮን የሚቆጠሩ አሉ ብዬ ከዚህ በፊት የዛሬ አራት ዓመት ነግሬያቸዋለሁ እና ምን አለ አንዳንድ ቀን የሆነ ወንጀል የሆነ ቦታ የሆነ አደጋ የሆነ ቦታ እናይና እኔም ወታደሮቼም ሁለት ቀን ሶስት ቀን ምንታመንበት ጊዜ ያየነው ነገር በቃ አይምሮ ላይ ችግር እስከሚፈጥር ድረስ አለ። ያየነው ነገር በቃ ነገር ግን ያንን ነገር አትለምደው ወይ ትለምደው አለ። ልክ ቺት ማድረግን አንድ ቀን ሁለት ቀን ለመደበቅ ትትርና ከዛ በኋላ ኖርማል ታደርገውና ከዛ በኋላ የሚያስጨንቅ ሚስት እንዳታይበት ነው። ያንተ መማገጥ አያሳስብህ እሱን ህግ ታደረገዋለህ። ዝሙቱ ነው እየሰራ ያለው። ዝሙቱን የሚሰራ ሰው ደግሞ ቅዱሱን የእግዚአብሔርን ቤተ መቅደስ ያፈርሳል ይላል መጽሐፍ ቅዱስ። ስጋውን በእሳት እንደሚያቃጥል ሰው ነው። አንድ ቀን ሁለት ቀን ሶስት ቀን አይደለም፣ በተደጋጋሚ እያረኮ ብሄር ከቁጥር ራስን፣ አይምሮን፣ ሰውነትን፣ ቢዝነስን የማጣት እድል በጣም ከፍ ያለ ነው። በዛ ግን ትፈተናለ። ያው ትፈተናል። በቃ ትልቅ ቦታም ሆነ በዝሙት ትፈተናል። ሰውነትህን ራስህን የሆነ ቦታ ካልከለከልከው በስተቀር ስጋ ወደፈለገ ወደ መጠጥ፣ ወደ ጫት፣ ወደ ሲጋራ፣ ወደ ሌብነት ወደፈለገ ቦታ ይነዳል። ከምንም ነገር ራስን መሰብሰብ ትችላለህ። ለቤቱ እናስባለን ስንል በምክንያት ነው። እነዚህን የመሰሉ ጥራታቸውን የጠበቁ ዘመናዊ ኢምፖርት የተደረጉ ሶፋዎች ዳይኒንግ ቴብሎች እንዲሁም ለአይን የሚማርኩ አልጋዎችን ከአምስት ዓመት ዋስትና ጋር አቅርበንሎታል። ዋጋ ውስጥ ብትሉ ሶፋ 1 በ። አልጋ 50 ሺህ ብር፣ ዳይኒንግ ቴብል ከ55 ሺህ ብር ጀምሮ ያገኛሉ። መልሕቅን ብለው ከመጡ ደግሞ ልዩ ቅናሽ የሚያገኙ ይሆናል። አድራሻችን ጉርድ ሾላ ከቴሌው ፊት ለፊት በድሮ መብራት መክፈያ ትንሽ ገባ ብሎ፣ ቁጥር ሁለት ደግሞ ፊጋ መሲ ህንፃ ሳይደርስ ራስ ጋርመንት ፊት ለፊት ያገኙናል። ለበለጠ መረጃ ስልካችን 0909 30 37 00 ይደውሉ። ዞሮ ዞሮ መጥፎ ልማድ ነው። ፖይንቲ ሁለት ሶስት ወንድ ጋር የሚያወሩ ሴቶች አሉ። ምንም አተው አይደለም፣ ከባሎቻቸው ወይ ከፍቅረኛቸው ግን ልማድ ሆኖባቸው የሆነ ስሜት እንትና ይሰጣታል። የሆነ ስሜት እንትና ይሰጣታል። የሆነ እንትና ጋር ሚስቱ ለምሳሌ ሴክስና እናድርግ ሲላት ወይ ነጭናጫ ትሆናለች፣ ወይ ተናጋሪ ሆ ወይ ተቆጪ ትሆናለች፣ ወይ ጽዳቷን ማጠብግ ወይ አፍጠረኗ ወይ አለባበሷ ደስ የማይሄድ ይሆናል። ያም ቢሆን ግን ግዴታውን እኮ እነ ምናምኗ መቀበል ነገር ግን ሚስቱ ጋር ያጣው ነገር እውነት ነው ወይ? አዎ አቷል። ያንን ነገር የምትተካ ሴት አንተ ኮ ጎበዝና አንተ ኮ ጠንካራ አንተ ኮ ቆንጆ አንተ ኮ የተሻልክ ነህ የምትሎ ሴት ስገኝ እኔ ለካ የተሻልኩ ነኝ፣ ባለቤቴ ኮ ጠዋት፣ ቀን፣ ማታ ባዶ እንደሆንኩ ነው እንዲሰማኝ ሰማኝ የምታደርገኝ ለካ የተሻልኩ ነኝ። ሚስት ደግሞ የማታውቀውን ሚስት ጋር የሌለውን ነገር የትኛው ታውቃለች? ውሽማ የምትባል ሴት የሆነ አፓርትመንት የሆነ ኮንዶሚኒየም የሆነ ቦታ ተከራይታ የምትቀመሰ ጠንቀቃት ታቃለች ጠንቅቃ ታቃለች። ከዛ የተነሳ ከሚስ በተቃራኒ ነው የምትሰለፈው። ከዛ የተነሳ እነዛ ሰዎች የዛንሰው ትዳር የመማረክ እድላቸው ከፍ ያለ ባል ልጆቹን ቤተሰቡን ምናምኑን መስመር ለማስያዝ ጠዋትና ማታ ይደክማል። ከዛ የተነሳ ሚስቱ ላይ ትንሽ ሊዘገይ ይችላል፣ ደካማ ሊሆን ይችላል። ከዛ የተነሳ ያችን ክፍተት ተጠቅሞ የሆነ ሰው ነገ የማያደርገውን ነገር ለእሷ መስጠት ይጀመራል። ያን ጊዜ ነው እንግዲህ ትልቁ ፈተና። ከዛን አንድ ቀን ማድረግ ከጀመረ ከዛን የሶት ዳር ማማገጥ ኖርማል፣ የሶት ዳር ማማገጥ ለእሷ ኖርማል። ዞሮ ዞሮ ነጥመኝ ምንድን ነው? የሆነ ክፍተት ቤታችን ካለ ቤታችን የማናገኘውን ነገር ሰው ውጭ ይሰጠናል። ወይ የሆነች ሴት ሊሆን ይችላል። በርታ ጠንክ ሊሆን ይችላል። ደናነኮ ሊሆን ይችላል። በላኮ ሊሆን ይችላል። ጥሩነቷን ማሳየትም ሊሆን ይችላል። ያ ራሱ ይስባል። የሆነች ሴት ጥሩነት ለባለትዳር ወንድ ያ ራሱ ይስባል። ሚስቱ ጋር ሰላም ያጣ ወንድ ያቺ ጥሩ ሴት ጋራ የሆነ ነገር ያስባል። ባለቤቷ ጋር ጥሩ ነገር ያጣች ሴት የሆነ ጥሩ ነገር እየሰጣት የነበረ ትንሽ ጊዜም ቢሆን ያንን ስልክ እያነሳ የሚያረጋጋት ወንድ ጋር መሄድ ይችላል። ከዛ በኋላ ችቲንግ ልክስ ትጨናነቂ፣ እዛ እዛ እዛ እኔ ፈልጌ ነው የማገጥኩብህ ያለች ሴት አለች። ማግጫለሁ ብላን የተናገረች እኮ አፋውን አጥታ ምንም ሳታፍር እንዴት እንደሚሰማ በነገራችን ነገርኳችሁ። ነውሬ የሆነውን እኮ ዲሲፕሊን ከማጣታችን የተነሳ ነውሬና ኃጢአት የሆነ ነገር እንኳን ሰው አደባባይ ላይ ሆኖ ሲናገር ምንም አያፍር። ማግጫ ይብሻለሁ፣ አዎ አርግ ያለሁ፣ አየው አላረግኩም፣ ልጆቼን ሳይ አርጎ አላረግኩም፣ ልጆቼን ሳይ አርጋ አላረግኩም። ዞሮ ዞሮ ነጥቤ ምንድን ነው የሆነ ከቤታችን ያጣነውን የሆነችን ነገር ውጭ እናገኛለን። ያችን ነገር ፍለጋ የእውነት ስንሄድ ከዛ ማቅጠን፣ ከዛ በኋላ ተደጋጋሚ ልማድ ይሆናል። ከዛን ውጣ ስትለው መውጣት የማይችለው ከዛ ልማድ ነው። ለምን እዚጋ የገነባ አዲስ ልማድ ስለ መውጣት የሚያቀታት ከዛ ልማድ ነው። ለዛ ነው የዚህ ዘመን ሴት እዚጋ በጣም የምትወደ ፍቅረኛ አላት፣ እዛ ጋ የሆነ ዳይስፖራ አለ፣ እዛ ጋ የሆነ ሚሌነር አለ፣ እዛ ጋ የሆነ ቆንጆ ወንድ አለ፣ እዛ ጋ የሆነ በጣም የሚያምር መኪና ሚዛ ከዛ የተነሳ አንዱ ቦታ ሆነ፣ አቴንሽኗ ግን አራቱን አምስቱን ቦታ ተበታት። ከአንተ ጋር እያለች ካንተ ጋር የለችም ማለት ነው። ከአንቺ ጋር እያለ ከአንቺ ጋር የለም። አለ ስትዪው የለም፣ የለም ስትዪው ደግሞ አለ። እና በጣም ሲበዛ ከባድ። መፍትሄው ታዲያ ምንድን ነው? እንግዲህ ከሆነ ልማድ ወጥቶ ሰው አዲስ ልማድ ጋር መግባት ከፈለገ ከዛኛው መውጣት ብቻ አይደለም፣ እዚህ ጋር ማሳደግ የሚፈልገው ነገር በነገራችን ላይ ከዝሙት መንፈስ፣ ከሴክስ ከችቲንግ ከእንደዚህ አይነት ነገር መውጣት ከሌሎቹ ሶሶትኛ መውጣት አይደለም ከጫት ከሲጃራ ከምን ከእንደዚህ ሱስ መውጣት በጣም ሲበዛ አደገኝ ለማይክሮ ሰከንድ ከተዘናጋ የሆነች ሴት ደውል አዛጋተኝ ተራ ራስ ታገኛ ለማይክሮ ሰከንድ ከተዘናጋ በዛ ሰዓት ላይ የሆነች ልጅ ትደውላለች፣ ታወራለህ፣ ትግባባላችሁ፣ ትሄዳለህ፣ ትዘምዛ ከዛ በኋላ በቃ ድጋሚ ሰላም በቃ ያልችልም ትለ ተስፋ ትቆርጥና ቆጭ ብለ ብዙ የሆነ ቦታ የሆነ ቀን እስከምትመጣ ድረስ። ሶ ነጥብ ምንድነው ከዚህ ልማድ መውጣት የምትፈልጉ ከሆነ በተቻላችሁ መጠን የሚረብሽም የሚጎረብጥም ነገር ቢኖርም እንኳን በተለይ ደግሞ ብር ያላቸው እንድንማገጥ የሚያደርጉ በጣም አጠገባቸው ስድስት ሰባት በጣም ውብ ውብ የሆኑ ቆንጆ ሴቶች ሰብሰብ ብለው ቁጭ የሚሉ ወንዶች አሉ። እንጂ ያደረጋሉ ዳር ሚሊየነር። እኔ ደግሞ በባዶ ኪሳቸው ደግሞ አራት አምስት ሴት ይዞ ቁጭ የሚሉ ሰዎች አገር ምንም የለው። ግን በቃ ያሰልፋል። የመሳሳት እድሉ በጣም በጣም በጣም ሲበዛ ከፍ ያለ ሚስቱን የማጣት እድሉ ልጆቹን የማጣት እድሉ በጣም ከፍ ያለ። ምክንያቱም እየተማገጠባት እሺ ብላ የምትኖር ሴት የለችም፣ እየተማገጠበት ዝም ብሎ የሚኖር ወንድ የለ። ሚስትህን ያጣ ቀን ደግሞ አንተ የነበርክበት ህይወት እና ለዛ ብለ ህይወትን ያጣህበት ነገር ምን ያህል ሰማይና ምድር እንደሚላ ያወክ ቀን በጣም እኔ ባለቤት ሲማገጥ ያየሽ ሴት፣ እኔ በተቻለ መጠን ይሄን ብታረጊ ላንቺ ይመክራል። ነገሩን ካየሽ ብትረጋግ። በጣም በተናደርክም በጣም ደስ ባለህም ጊዜ የሆነ ነገር አትወስን ይባላል። ሰው መወሰን ያለበት በቃ ሰላም በሆነ ሰዓት ላይ። ማስረጃዎች ይኖርሽ ያለ ማስረጃ እንዲላል ብቻ ሳይሆን ማስረጃ ይኖርሽ። ቴክስትም ችቲንግን መጻጻፍ እኮ ያ ስሜት የሚረብሽ ነው። አንተ የምትወዳት የምታፈቅራት ሴት ከሌላ ወንድ ጋር ስትጻጻፍ እንደማየት ምንም ያም ነገር አለ ቶ ሌላ ጎረምሳ አቅፋ በጣም ምትወዳት የምታከብራት ራስህን ጥለ ከእሷ ጋር የምትኖርላት ሴት ከጎረምሳ ጋር ስትጻጻፍ ወይ ደሞ ስትማግጥ ወይ ደሞ ሌላ ሰው ገላ አቅፋ፣ ሌላ ሰው ስትስም ማሰብ በጣም ያማ። በጣም የምትወጂው በጣም የምታከብሪ በጣም የምታምኚው ሰው የሌላ ሴት ገላ አቅፎ ማሰቡ ራሱ ነው የሚያምን። በጣም ለሰው ጭንቅላት ተጠንቀቁ። ይሄ እምትማግጡ ሰዎች፣ ኢትስ ኦኬ ላንተኮ፣ ለዛ ሰው ግን ምን ያህል ስሜት እንደሚሰብር ምን ያህል አይምሮ እንደሚጎዳ ልነግር ከምችለው በላይ ምን ያህል የባለቤትሽን አይምሮ እንደሚጎዳ የሚስትህን አይምሮ እንደሚጎዳ ልነግር ከምችለው በላይ ስለዚህ ነጥቤ ምንድነው በአጭሩ ስትማገጥብህ ከያስካት ምናልባት በቂ ማረጃ ካለ በተቻለ መጠን በጣም በተናደርክና ባበርክ በዛ ሰዓት ላይ ምንም ውሳኔ አትወስድ በጣም ተረጋጋ ነገሮች ስሙዝ ልኝ እንዲሄዱ አድርግ ከዛ በተረፈ የትኛው ነው ትክክል ምን አድርገ ነው ያደረገችው እንደዛ ምንም ብታደረግ መማገጡ አልክ ነው ምንም ብታደረግ መማገጡ ልክ ነው ልክ አይደለም መስተካከል ይችላል ወይ? እድል ብሰጠው ማረም ይችላል። ምክንያቱም ሰው ይፈተናል። በነገራችን ላይ ቺቲንግ ስንል ወንድ አይፈተንም፣ ሴት አይፈተንም። እኔ በጣም ቅዱስ ጨዋ የተባለ ሴት ራሷን ጎርምሳ ስርተኝ አግኝታለ። እንዲህ ናት እንዳትላት፣ በጣም ሲበዛ ጨዋ በህይወት ዘመኗ ሮቦት አይደለችም። ሰው ልጅ ልትሳሳት ትችላለች። በጣም የሚገርም ጨዋ፣ ስነስርዓት ያለ ወንድ በሴት ተሳስቶ ያውቃል መጥፎ ስለሆነ ባለጌ ስለሆነ አይደለም ስለ ባህር መጥፎ ስለሆነ ሳይሆን ብቻ ሰው ነህና ትፈተናለህ የሆነ ቦታ ተወርቃል ተወርቃለህ ግን ያንን ነገር ለማዳርገ የሚደጋግሙ ሰዎች ናቸው አደገኛ ችቲንግ ግን የምትደጋግም ሴት አንዴ ማድረግ ኖርማል ነው እያልኳቸው አይደለም በተደጋጋሚ ከሆነ የእናንተን አይመሩና ስሜት የመስበር ድላቸው በጣም ከፍ ያለ ነው ዞሮ ዞሮ መፍትሄ ምንድነው በተናደርሽ ባበሽ በዛ ሰዓት ላይ ራስሽን ማረጋጋት ፋይሎቹን የያዘችን ማስረጃ ይዛ ለብቻ ቁጭ አድርጋ ከዛ በኋላ ትክክለኛ ጊዜ መቼ ልናገር፣ እንዴት ልናገር፣ የት ልናገር የሚለው ነገር መጠበቅ ወይ ደግሞ መምረጥ። ከዛ በኋላ ትክክለኛው ጊዜ ላይ እንዲያ ነገሮችን አይቻለሁ። አንድ ጊዜ ድል እሰጥሃለሁ፣ ይቅርታ ብያለሁ። እኔ ይቅር እንዳልኩ እግዚአብሔር ይቅር ይበል። ቤታችን እናስተካከል፣ ቤቴን ላስተካከል፣ እባክሽ ልጆቼን አላጣ። ያንን ነግረሃት ማታስተካከል ከሆነ ከደጋገመችው ምናልባት አንተን መፈለግ ላይ ትንሽ የሆነ ጥያቄ አለ። ምናልባት አንቺን መፈለግ ላይ የሆነ ጥያቄ አለ። ስለዚህ ቆመሽ ልታስብበት፣ የራስሽን ውሳኔ ልትወስድ ይቻል። አለበለዚያ ሰው በተደጋጋሚ እየማገጠም እግዚአብሔር ለእግዚአብሔር ከሰጣችሁ በጣም ጎበዞች ናችሁ። ሁሌ የምጠቅሳችሁ ላይ አለ ችልንገራችሁና ሀሳቤ ልጨርስ መፍታት አትችልም፣ ለብቻ መኖር አትችልም። ከእሱ ጋር መቀጠላቸው እሺ በቃ በላት፣ ትታ ለእግዚአብሔር ኖረች። ከአራት ዓመት ከምናምን ወር በኋላ የመኪና አደጋ ደርሶበት ብረት እዚህ እና እዛ ገብቶ ዶክተሩ ለመጀመሪያም ለመጨረሻም ጊዜ አንድ ነገር ብቻ ነው ከዛ ውጭ ሰላም ነካለ። ምንድን ነው ብልት አይሰራም። በጣም ሲማግጥ የነበረው በጣም በነፍሷ ሲጫወት የነበረ ሰው እግዚአብሔር መበቀሉን ተበቀለልኝ። ግን ምን ዋጋ አለው ራሴ ነኝ ግን ማስታመም ማለት አሁን አልጋ ላይ ተኝቶ ወደዚያ ይገልበት ወደዚያ ይገልበት፣ ሌሊት እንደ ጅብ ይጮዋል ይላል ብረቱ ሲነካው እግዚአብሔር ይበቀላል፣ ያው ይበቀላል። እናንተ ላይ በነብሳችሁ የሚጫወቱን ሰዎች ሲጫወትባቸው ያሳያቸዋል። ይሄ ጥያቄ የለውም የጊዜ ጉዳይ ነው። ከጊዜ በኋላ ግን ታያላችሁ። ሰው በተቻላችሁ መጠን ለእግዚአብሔርም ሰጣለሁ ካልሽ ልክ ነሽ። አይ በራሴ እርምጃ ወስዳለሁም ካልሽ በተቸኮልሽ በተናደርሽ፣ በተናደርክ በቸኮልክ ሰዓት ይሄ በስሜቱ በተሰማ ያን ነገር ባየ ሰዓት ላይ ራስን አረጋጋ፣ ጊዜ ምረጥ፣ ያን ማስረጃ ይዘ ፊት ለፊት ተነጋገር። ከዛ በኋላ ምሾር ወይ ለመጨረሻ ጊዜ ይስተካከላል ወይ ለመጨረሻ ጊዜ ይበላሻል። ከዚህ ሱስ ደግሞ መውጣት የምትፈልጉ ሰዎች ካላችሁ አዲስ ልማድ ገቡ። ከእንደዚህ አይነት ኢንቫይሮንመንት ራሳችሁን ራቅ አድርጉ። በጣም ጾም፣ በጣም ጸሎት፣ በጣም ሜዲቴት ማድረግ፣ በጣም አይምሮን ቢዚ ማድረግ ያንን ነገር የምትቅመው ማታ ከሆነ የምታጨሰው ማታ ከሆነ የምትዘምተው ማታ ከሆነ ማታ ማታ በአዲስ በትምህርት ቢሆን በምን አይምሮን ቢዚ አድርገው ከዛ ነገር ሳትወድ በግድ እየራክት መጣ። ጊዜም አይኖርም ስሜቱም አይኖርም። አይምሮ ቢፈልግም ብልት አይፈልም፣ ብልት ቢፈልግም አይምሮ አይፈልም። ስለዚህ ይህም በደንብ አስቡበት ለማለት እወዳለሁ። የዚህ ዘመን በጣም ትልቁ ፈተና በትዳር ላይ ትልቁም ትንሹ መማገጥ ነውና ይህን ነገር በጋራ ለመከላከል እናንተ የሚያቀማቸውን የገጠማቸው ነገር ካለ ሀሳብ፣ አስተያየት ኮመንት ላይ አስቀምጡልኝ። መፍትሄ ይሆናል ብዬ ያሰብኩትን ነገራቸዋለሁ። እናንተ ደግሞ መፍትሄ ሆናል ብላችሁ የምታስቡትን ከስር ኮመንት ላይ አስቀምጡልኝ። አመሰግናለሁ። በጣም የጥቅምት አንዱ ስልጠና እስከዛሬ ዛሬ ሳምንት አንድ ሳምንት ወደፊት ገፋ አድርገናል። ቀሪ ሰዎች የተወሰነ እንዲመዘገቡና አንዳንድ ነገር እስኪስተካከል የጥቅምት አንዱ ስልጠና ፊትለፊታችን ባለ ሰኞ ይጀምራል። 97745 ላይ ደውላችሁ አሁንም ያልተመዘገባቸው ደውላቸው ተመዝገቡ። እንዲሁም ደግሞ ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ የምትሉ ካላቸው ደግሞ ጎራ በሉ ለበለጠ መረጃ 97745 ላይ ደውሉ። አመሰግናለሁ።